በግልጹ ልናገር፣ ፍሬ እብዷ ፍሬ ጀርመን ያለችው በጣም ሙሉ ሰዓት እብድማ፣ ፉል ታይም እብዷ። የሰለመች ጊዜ መድኃኒዓለም ድረስ ምን ማቁት የሳኒ እረቡ ልክ አንብባ ቁራን አንብባ ምን አንብባ የሰለመች ልጅ አደለች። ሩዋንዳ ሲያረጉት ነበር። በቃ ለማስቀናት ያልሰሩት ቪዲዮ የለም፣ ያልሰሩት ቪዲዮ በሷ የለም። ብራዘር አቦ አሚራ ራሱ አንድ ሰው ሲሰልም በግ እያረድኩ እበላለሁ ሲል ነበር። ፖለቲካ እኔ ስሰልም አስራ አራት ሺህ ማሻላ ያውም በቲክታክ በጠረረ ዘመን አምጥቶ ከነባ ቶልቪል ርስ የዛሬ አስራ ሁለት ዓመት የዛሬ አስራ ሁለት ዓመት ስሰል በዛ ጊዜ ዛሬ አስራ ሁለት ዓመት አስራ አራት ሺህ ማሻላ ኬት አባት አመጠዋል ቃላ በማሻለ ነበርኩ። ያው ለስራው ባህሪ ማለት ፖለቲካ ነው። ለስራው ባህሪ መቸ። ስለዚህ ምንድን ነው ቲፎዞ ነው። አሁን ለምሳሌ በኦርቶዶክስ ወደ ኦርቶዶክስ የመጡ በጣም ብዙ አለ። ምንም ቦታ አይሰጥም፣ ሄዳ አይሰጥም፣ ምንም አይደረግልም። ለምን ለነብስ ነው ክርስትና ለፈረስና ለነፍስ ነው፣ ለስጋ አይደለም። እንግዲህ ቢኒያም ፓስተር ቢኒያም ኦርቶዶክስ ሆኗል። ምንም የተለየ ነገር አልተደረገለትም። ምንም ምንም ነገር ይሆ ማኛ ደግሜ መሰልም ዶክተር ዛኪር ነው መሆንም ከባድ ሚዛን። ሊሆን ነው የኦሪማኛ ቢፈነጥጥ እንትና መች ይችላል መች ይችላል። ፓስተር ዳዊት ፓስተር ማኛ ነው የምባለው። ተቀልዳል እንዴ? ለምን ሰለምክ? ጥሩ ጥያቄ። ምን መሰላችሁ? መጀመሪያ ላይ አጫውታችሁ እስልምናውንም ጴንቴውንም ለምን እንደተቀበልኩ የዛሬ አስራ ሁለት ዓመት ልዘግባችሁ። ዛሬ ጨወት አይደል በከለር በከለር እንጫወት ምን ይሆናል። የሆነ ጊዜ ላይ ምንም ነገር ማድረግ የሚወቅጡ የኦርቶዶክስ ልጆች ናቸው። በፖለቲካ ይመጣሉ። ሳይ ኦርቶዶክስ ነው የሚወቅጠኝ ነው እንዲያልቁ ባንም ኩ ዝም ብለው አንዳንዶቹ ሙሉ ኦርቶዶክስ እያልኩ አደለም ከስር ይወቅጡኛል። ነው ትንሽ እስቲ ለባሉ ድምቀት ዞር ልበላልኳቸው ጠነጠል ጌታ ውጪ ላዳምጣችሁ አልችልም። ድንጋይ ሲወግርብኝ የነበረው ሲቀጠቅጠኝ የነበረው ሲፈልጠኝ የነበረው ኦርቶዶክስ ነው አልኩ። ለቀቁት። የአምስት ደቂቃ ቪዲዮ፣ አባህቴ አባህቴ ተጠወጣ አልኩ። ፌስቡኳ በአንድ እግሯ ቆመች። በአንድ እግሯ ነዋ። ይህቺማ አሪፍ ጥብስ ናት አልኩ። እጅ ጥብስ ናት ጥብስ ናት አልኩ። ፕሮቴስታንቹ ወደ ጌታ መጣ፣ ጌታ ይወዳል። ይሁኒ ማኛ ትለያለ፣ ተባረክልን ምናምን። ከዛ በደምብ ባልኩና ነገሩን ሳየው በጣም በጣም ፕሮቴስታንት ይወዱዋል። ደስ ይላሉ፣ ደስ ይላሉ። ግን ደንግጫለሁ። እኔ በፕሮቴስታንት ቃል ቤት ገፋ ሀገር፣ ሰላም ብዬ ቸርች እሄዳለሁ። ቸርች ይልኩኝ በስነ ስርዓት አርሰው ዘግባቸዋለሁ። ከዚህ በፊትም ዘግቤያለሁ። ታፕታፕ እያደረጋችሁ ምን የሆነ እኔ የገጠመኝን ነው። ናችሁ ማለት አይደለም። እኔ የገጠመኝን ነው የማውቀው። ሳኖዜ ሄድኩኝ። አንድ ቀይ ልብስ የለበሰች ቀይ ከላይ ቀይ ከታች ያደረገች ኮትና ኮትና ቀሚስ ነው ጥቁር በዚህ ሸሚዝ ያደረገች ቁልፉ የተፈታ የሚያምር ቀይ ልጅ፣ ቀይ ሊፕስቲክ፣ ቀይ ቦርሳ፣ ቀይ ጫማ ሀገር ሰላም ነው ብዬ ዱቅልላለሁ። መጣ ከጎኔ። ሽቶዋ ራሱ ባናት የሚጠቅል ሽቶ ነው፣ የሚወሰውስ ሽቶ ነው፣ በቃ ለጥ በሉ ሽቶ ነው። ሽቶ ራሱ እሺ። ሰላም ነው ብዬ ዱቃል። ከዛ ትምህርት እያስተማረ ፓስተሩ እዚህ ጋር አሜንም ይላል እዚህ ጋር አሌሉያም። መቤቴ በዚህ በኩል የሚሮጥ ሰው አለ፣ መሬት ላይ የሚንደባለል ሰው አለ። ቃል ቤተ ገፉ ምን ውስጥ ነው ያለሁት? አልኩኝ። ምንድን ሲያስተም አሜን ትላለህ ትወጣለህ። ልክ ነው ይችላል ምናምን የሚባል ነገር አለ። እንዲህ ነው ያለ መልኩም እኔ በኦርቶዶክስ ተዋህዶ ቅዳሴ አለ። በቅዳሴው መሰረት በስነ ስርዓት ሴት ለብቻ ወንድ ለብቻ ተቀምጦ ወይም ደግሞ ቆመ ያስቀድሳል። በግዕዝ ነው። በግዕዙን እኛ እንመልሳለን በምንችለው ማንችል ደግሞ እናዳምጣለን። እዛ ሆነን ማለት ነው እና ሙቭመንቱ የቄሶቹ ምናምን በጣም ወደዋለሁ። እንደ ቅድስና ሙቪ ነው የማየው፣ እንደ የክርስቶስ ሙቪ ነው። የክርስቶስን ሙቪ ካያችሁ ክራይስት የሚለውን እሱ ማለት ነው የምታዩት፣ እዛ በመቅደስ ውስጥ እሱን አያለሁ በደምብ አድርጌ ና ዱቅ ብያለሁ። አባቴ ከዚህ ቦታ ይፈራገጣሉ ምናምን ምናምን አየውና ሉቅ ብለን መጨረሻ ላይ ምን ይላል ቄሱ ይቅርታ ፓስተሩ፣ እጅ ለእጅ ተያይዛችሁ አጠገብ ያላችሁን ዞራችሁ እጅ ለእጅ ይዛችሁ ጸልዩ ተባለ። አባቴ እኔ ሀገር ሰላም ነው ብዬ እጇን ጋማ ስለው እጇን ውሃ ነው ይለሰልሳል እንደው በፈጣሪ እኔ እመቤቴን፣ ይሄ እውነተኛ ታሪክ ነው የምናገር። እጇን ይዘላለው ሻቀቴ ሰላም ካላልኳት አለ ሰላም ካላልኳት እዣት አሉ ትንሽ ተከፍቷል። ብላችኋለሁ፣ ብያችኋለሁ፣ መዋሸት አልችልም። እና እሷ ጨፍና ለካ በጣም ታምናለች እሷ ምንም አቴንሽን አልሰጠችኝም። ዱቄጣ ስለ ወንቁ ማለት እኔ ለ እንዴ

ያስ ትባላለህ ይዘ ጸሎት ትደራረጋለህ። ከዛ አይኔ ተንገርግር እንዲያልኩ ነው። ምን ተፈጥሮ ነው? ከዛ ትንሽ ቆዩ ተመቻች ደግሞ ያለባበስ ስታይል ትንሽ የደቀመ ነው። አሏሽ ፕሮቴስታንቶች ሴቶች፣ አስተካክሉ አለባበስ። እውነት ይደበራል። የጌታም ፍቅር ልታዩበት እንጂ በሴት እነ ዳዊት ተሰናክለዋል፣ እነ ሙሴ ተሰናክለዋል፣ እነ አብርሃም ሌሎችንም ልታመጡ ትችላላችሁ። በመጽሐፍ ቅዱስ እነ ሳምሶን ተሰናክለ፣ ያልተሰናከለ የለም። ስለዚህ አለባበሳችሁን ፕሮቴስታንት እህቶች ብታስተካክሉ ደስ ይለኛል። ቤተ ክርስቲያን ስትሄዱ ለሰርግ ጥሪ ሄዳችሁ ነው የምትመስሉት እና ደስ የሚል ነገር የለውም። አለባበሳችሁ ላይ በጣም ነቀፌታ አለኝ። ብዙም ፓስተሮች ይናገራሉ፣ ግን እንዳይቀሩባቸው ስለሚፈልጉ ለዘብ አድርገው ነው የሚናገሩት። ሰው ብዙ አልተመቸም፣ አየሁት አየሁት በቃ ይለው መወዘጋገቡ አልወደድኩት። ሶ ትንሽ ቆየሁና ይቺን ጥብስ ለምን ጨዋታውን አላከረውማል? ምክንያቱም ለአስታውሱ እንደሆነ ሙስሊም ገብተህ መውጣት አትችልም። የመጀመሪያው ገብቼ የወጣሁት እኔ ከዛ ይለው ማሻ አላበሉኛል ሰልም ያለው ብዬ ተመለሰው፣ ተመለሰ ፒፕሉ በሙሉ። ምክንያቱም ላይቭ አልነበረም መዛለ የዛሬ አስራ ሁለት ዓመት ፌስቡክ ላይ ላይቭ አልነበረም። ምን አልነበረም? ቪዲዮ ቀርጸን ነው ፖስት የምናደርገው። እምሰራቸው ቪዲዮዎች ራሱ ያደክማሉ። ሰላምታውን አላርፈውም፣ በደንብ ሰላምታውን በደንብ አልችለውም። እና ምንድን ነው የሚለው አሰላም አለይኩም፣ እስካሁን አላርፈውም። አሰላም አለይኩም

እንት ቆቡን አድርጌ ነበር ትቀል በከረባት ቆቡን አድርጌ ከችል ነበር። አልሃምዱልላ ምናምን እያል ኮችላሉ ወይ ተመችቶኛል፣ እዛ ምናምን ነገር ከዛ እንዲያው ይመቻል። ይህንማ በሰፊው በሰፊው መሆን አለበት፣ አሻሉ ማስባል አለብኝ። ሻዳ መያዝ አለብህ ምናምን ተባለው አረ ጣጣ የለውም ማለ ሻዳ፣ አረ ምን ጣጣ አለ? መቅደዬ እንዴት ነች? እንኳን አደረሰች። ና ሻዳ፣ እንዴ ምን ጣጣ አለሁ ባኛው ሱፌን አርኩኝ። ኮፍያ ጽድት ያለ ሱፍ አርጊ። ዋና የተባለው ጋር ፈልጌ ሄድኩ። መሐመድ አሊ የሚባለው ቦክሰኛው፣ እሱ ላይ ለቀብር ጊዜ ሄደው ይሌ አለ የተባለ ሙስሊም ነው ሄድኩ ጀለስታ ከዛ አሻዶ አስባሪ ስም መሐመድ ዮኑስ ተባለ ያው ስምም የሙስሊም ነው ዮናስም ዮኑስ ነው የሚሉት እነሱ መሐመድ ዮኑስ ተባለ በቃ ተቀወጠ ለቀቁት ምን ላይ ፌስቡክ ላይ በቪዲዮ ማኝ ይዚ ከዛ አንዳንድ ነገሮች ማንበብ ጀመርኩ ይጠው እኔ ፊት ለፊት እሱን መናገር ባልፈልግም፣ ይኸው ወንድማችን ወንድም በሌላ ነገር ማለት አልችል በሌላ ነገር ማለት አልችልም። አሁን የሚያደርጉ የነበረው ምንድን ነው? አሁን ለምሳሌ እዚህ ጋ ስልክ ያዝኩኝ አይደል? እዚህ ጋ ስልክ ስይዝ እዚህ ጋ እንደዚህ ነው። ይሄ የሚያሳያችሁ ግራጄን ነው በዛ በዚህ ጋር ቀኝ እጅ በቀኝ ነው ያዝኩት። ግራዬ ሰዓት የማረገው እንትን ማረገው በግራዬ ነው እኔ ቀለበት ማረግ በግራዬ ነው፣ በቀኝ አላረግ፣ በቀኝ ብራስሌት ነው። እና በቀኝ ጠጣ፣ በምን ጠጣ፣ በምን አርግ እያሉ በቃ ማጣደብ ስራ ሆነ። እንግዲህ እግዚአብሔር የፈጠረውን አካል እግዚአብሔር ሲፈጥርን ውብ አድርጎን የፈጠረ መጽሐፍ ቅዱስ ላይ የሚለው፣ እነሱ ግን በቀኝ ካልሆነ አይቻልም አትችል ስትራምድ ራሱ ቀኝ ካልቀደም አይቻልም። ይህንን ዘግቡ እንዴ! እግዚአብሔር የፈጠረውን አካል ግራ ቀኝ የሚባል ነገር የለም አልኳቸው። እኔ እንደዛ የሚባል አላምን፣ ምክንያቱም ፈጣሪ የሚፈጥረኝ አሟልቶ ፈጥሮ አንዱን ቀንጭ ከአንዱ እጅ አያበላለትም፣ አያበላለትም። ከዛ የነገሩ ምንድን ነው ገላን ስትታጠብ ከሚስት ጋር ስትነሳ ገዳን ስትል ከሚስቴ ጋር አደር ገብቷቸው ነው። ከሚስቴ ጋር ፍቅር ሰርቼ ከተነሳው ስትታጠብ በመጀመሪያ ይሄ ቀኝ አካልን ትታጠበዋለች፣ እንደዚህ ያል ሶስት ጊዜ፣ ከዛ ግራ አካልን ትታጠባል። ጥርስን ስትቦርሽ በዚህ ቀኝ ሶስት ጊዜ፣ በግራ ሶስት ጊዜ፣ ጆሮን እንትን ስትል ሶስት ጊዜ ምናምን ምናምን እንዲህ ዋሽች ያለው ሙስሊሞች ተናገሩ፣ ሙስሊሞች ተናገሩ። በግራ ትታጠባለ፣ ቀኙን ታጥባለ መጀመሪያ፣ ከዛ ግራውን ታጥባለ። መቤቴ ነቴ ሊወቅ ትጋለ። ከዛ በምን ልተንፈስ? መተንፈሻ እንኳን የለም። ከዛ አይ እንደ አይነት ቅቅል ባይበላ ይቀራልኩና መጣውና፣ አይ እነዚህ ህግ ስላበዛችሁብኝ አልተመቸኝም ሰላም ብሏል። ካልገደልን ምንም ክፉ አልተናገርኩም። መቤት ግን በቃ ጨርሻለሁ፣ የእስልምና ፕሮግራም ጨርሻለሁ። ምንም ልንግባባትቻለን ብዬ ላሳለ ካልገደሉ፣ በተለይ ፕሬዚዳንት ማሚ ማሚ የሚባል አሜሪካ ውሰዱኝ፣ ግብጽ ነበር ይዛ አሜሪካ ውሰዱኝ ፊዳሉን ፊዳ ሉል እያለ ቀውጢ ምን ያልተሰራብኝ ፊዳ አለ። ካልገደል ነው ብለው ምክንያቱም የመጀመሪያው ሰው ማነው ያስታውሳል ሰው ካልገደንናል። እኔ ደግሞ የዛ ጊዜ መላጣነት የሚያበሳጭኛል ምናምን ነገር ገባውላቸው፣ የዛኔ ገባውላቸው አልኩ። ሬው ሊማኛ ያጠፏል ምናምን እያሉ ብዙ ሰው ይመክረኛል። ማ እኔ መሞከር ነው ብያልኩኝ የዛ ጊዜ ከዛ በቃ ተፋቱ ተባለ ተውኝ፣ እኔም ተውኩ። በቃ አብረን እንትን ማለት ጀመር በዛ ጊዜ ማለት ነው። እና ብዙ ጊዜ በዛ ጊዜ እኔ ዘፋኝ አደለው አርቲስት አደለው ምን አደለው ሶሻል ሚዲያ ላይ ከስራ መልስ የምደበርበት ነበር። ሃይማኖት የሚያበሳጨው ሰው አለ።

ስለዚህ ያ ነገር አረኩ ተው ተባለ ተፈታ ምና በዛ ነው። አንዴ ሙስሊም፣ አንዴ ኦርቶዶክስ፣ አንዴ ፔንቴ የዛሬ አስራ ሁለት ዓመቱን ለጨዋታ ብዬ ያደረግኩትን ዛሬም እሱን እያነሱ ብሔር ካክ ባናን ኢትዮጵያዊ፣ አማራም፣ ኦሮሞም፣ ደቡብም፣ ትግሬም ምንም፣ ደሜ አማራ ሲጎዳ ጨዋለው ሙስሊም ሲቆ ይቅርታ ኦሮሞ ሲጎዳ ደቡብ ሲጎዳ ትግራይ ሲጎዳ ይጫዋል። ኢትዮጵያዊ ነው። እንደነሱ አቋም የለም ይላሉ አቋም አብይንና እንትና ጌቾን አውራኛ አቋም ስላላቸው አይደል፣ አብይና ጌቾ ፖለቲካ ላይ እና ብዙ ጊዜ የአበሻ ችግሩ ምንድን ነው? በአንተ ህይወት ላይ ልዘዝ የሚል ማንነት አለው። በአንተ ህይወት ላይ ልዘዝ ማንቴ ወቅላ አዝዤ ላኑርም ይላል። ስለዚህ ያንን አይቼ ኦርቶዶክስ ምን ያህል ውብ እንደሆነች ምን ያህል ሀያል እንደሆነች ምን ያህል ትልቅ እንደሆነች አየሁባት። በጣም መበሳጭ ነበር። በምን ጉዳይ? በመጠጥ ጉዳይ በጣም መበሳጭ አለው። በኦርቶዶክስ እንዴት ቅዱስ ጊዮርጊስ ቢራ እያላችሁ ተጠጣላችሁ እያሉ እጩ ነበር። ከበፊት ዛሬ ይነሳል ጠርሙሱ ከቅዱሱ በኮንሰርት እኔ ነበር ምባለው አንድ ሰው ለምድረ ዱቄታ ኦርቶዶክስን ቄሱ አላለም። ዱቄታን በለው ቄሱ እካክ አንድ ቄስ ኮንሰርት አታርጉ የሚል ቄስ አልነበረም። እኔ ነበር ስጮይ ነበረ። እንዴ ቅዱስ ጊዮርጊስ ቢራ ጠጣለ እያል ስጮ ነበር። አሁን እውነት ሆኖ መጣ። ቄስ አልችወለ ኮንሰርት በክርስቶስ ቀን አታደርግም፣ ወንድ ሆን ካርገ አልኩ። እንዳለ መሳይ ምንም ቢሆን ክርስቶስ የሚጠቀምበትን ሰው አታውቀውም አታውቀውም ከየት ይምታ ከየት አጠቀም ምክንያቱም ክርስቶስ በፓላስ ሲጠብቁት በቤተ መንግስት ሲጠብቁት ሰው በማይወለድበት ቦታ ላይ ነው የተወለደው በረት ላይ ነው የተገኘው የኔ ክርስቶስ በረት ላይ ሰው እንኳን አይወለድም እቆዛ ሰው እንኳን የማይወለድበት ቦታ ላይ ነው ክርስቶስ የተገኘው በረት ውስጥ ከብቶች የሚውሉበት ት ሽታውን አስቡት ምኑን አስቡት። ክርስቶስ በረት ውስጥ ነው ይገኝ የተወለደው። የኔ አባት ይህንን እንኳን አያስተውልም። የሚመስላቸው ቀሚስ የለበሰ ታይትል ያለው ቄስ ከተባለ ትልቅ ቦታ ይሰጥ ነው። ዩ ኖ ባህል። እኔ በክርስቶስ የሚሄደውን ሰው እንጂ የምቀጠለው ቄስ ተከትዬ አላውቅም። ወየውላችሁ ሲሉ ነው የሚውሉት። ወየውል ል አይሰራ ክርስቶስ ፍቅር ነው። በፍቅር ስበክ ወየው ል ነዛ ለራስ አድርገው በፍቅር ስበኩት። ክርስቶስ ጣዕም ያለው ስም ነው። በፍቅር ስበቀው። ክርስቶስ ፍቅር ነው። ብዙ ጊዜ ችግራችሁ ቄስ የምትባሉት ትልልቅ የምትባሉት በፍቅር አሰብኩ። ለዚህ ነው ቤተክርስቲያን ልክ ሴ ወየውል የምትጠጣ ምን ምትል ስተት ስላለው እኮ ነው የሚመጣው እርዳታ ፈልጎ እኮ ነው የሚመጣው እርዳታ ፈልጎ መዳን ፈልጎ ነው የሚመጣው እኮ የዛ እኔ በፍቅር ማስተማር ነው ያለብህ እንጂ አትገፋው ሱሪ ለብሳ ብትመጣ ቀስ ብለህ ነው የምታስተምራት አታቆማ ከአለምን የመጣችው ታች ጡቷን ገልጣ ብትመጣ ምንድን ነው የምታደርገው ቀስ ብለህ እያስተማርክ በፍቅር ታስገባታላባት እንጂ እያስፈራራችሁ አይደለም